ውድ የቻኔል ተከታታዮች ሰላም ናችሁ። በዛሬ ቪዲዮ የምንመለከተው ጉዳይ የቼክ ጉዳይ የሚመለከት ይሆናል። አንድ ሰው ላለበት ግዴታ መተማመኛ እንዲሆን ቼክን በመያዣነት እንደሚሰጥ ይታወቃል። ታዲያ ቼኩ እጁ ላይ የገባለት ሰው ቼኩ ከተጻፈበት ቀን ጀምሮ እስከ ስድስት ወር ባለ ጊዜ ውስጥ ገንዘቡ እንዲከፈለው መጠየቅ አለበት። ነገር ግን ይህ ጊዜ ካለፈ በኋላ ገንዘቡን መጠየቅ እንደማይችል በህግ በይርጋ እንደሚታገድም የኢትዮጵያ ህግ ያመለክታል። ታዲያ በተለያየ ምክንያት ይህ የስድስት ወር ጊዜ ቢያልፍ ቼኩ በእጁ ላይ ያለው ሰው ያለው አማራጭ ምንድን ነው የሚለውን ነገር ደግሞ እንመለከታለን። ያለው አማራጭ ቼክ የሰጠውን ሰው አላግባብ በመበልጸግ በሚል የህግ አካሄድ ቼኩን እንደ ተራ ሰነት በማቅረብ በፍርድ ቤት ክስ በመመስረትና መብቱን ማስከበር እንደሚችል ያውቃሉ። ተጨማሪ ቪዲዮ እንዲደርሳችሁ ላይክና ሼር ማድረግ አትርሱ። አመሰግናለሁ።